እንግዲህ የመጀመሪያው ወሬያችን ቢሆን ደስ የሚለኝ የፔድሮ ጉዳይ ነው። ፔድሮ ቼልሲን ተቀላቅሏል። ከብራይተንን ሆቭ አልቢየን ነው ብራዚላዊውን አጥቂ ቼልሲዎች የራሳቸው ያደረጉት። ጃኦ ፔድሮ ዕድሜ 23 በጣም በቅርቡ ወደ አሜሪካ በረራ ያደርጋል። የሕክምና ምርመራው እዛው ይደረግለታል። እዛው አዳዲሶቹን የቡድን ጓደኞቹን ይቀላቀላል ተብሎ ይጠበቃል። ጃኦ ፔድሮ ቼልሲን የመቀላቀል እጅግ እጅግ የበዛ ፍላጎት ነበረው። ይሄ ፍላጎቱ ተሳክቷል። ከፓልሜራስ ጋር በሚደረገው የሩ ፍጻሜ ጨዋታ ላይ ለቼልሲ የመጀመሪያ ጨዋታውን ያደርጋል ተብሎ እንደሚጠበቅ ነው መረጃዎች እየገለጹ የሚገኙት። ይህን ተጫዋች ለማግኘት ለብራይተን ኖቫል ቢየን ፍላጎታቸውን የገለጹ ሁለት የፕሪምየር ሊጉ ክለቦች አሉ። የመጀመሪያው ኒውካስል ዩናይትድ ነው። ኒውካስል ዩናይትድ ጆዋ ፔድሮን ሽጡልኝ ገንዘቡን እንካችሁ ብሎ ሰጥቶ ነበረ። አሁን ቼልሲ ተስማማ ከተባለው ገንዘብ ባነሰ ማለት ነው ከዛ ኒውካስል ዩናይትድ ያቀረበውን ጥያቄ ውድቅ አደረገው። ብራይተን ን ሆፍ አልቢየን ቼልሲ ጥያቄ አቀረበ፣ 60 ሚሊዮን ፓውንድ ለተጫዋቹ ዝውውር ልክፈል አለ። ብራይተን ን ሆፍ አልቢየን ውሰዱ አለ። ቼልሲና ብራይተን በጣም ጥሩ ግንኙነት አላቸው። በነገራችን ላይ ይሄ ያላቸው ጥሩ ግንኙነት ቼልሲ ከኒውካስልና ከተጫዋቹ ሌሎች ፈላጊዎች ቀድሞ ተጫዋቹን እንዲያገኝ ረድቶታል ይባላል። የተጫዋቹ ፍላጎትም ቀላል ተጽዕኖን አሳድሯል ተብሎ አይጠበቅም። ከዚህ ጋር ተያይዞ እንግዲህ ከጁን 27 እስከ ጁላይ 3 ድረስ አዳዲስ ተጫዋቾችን ማስመዝገብ ፊፋ ለዓለም ዋንጫ ተሳታፊ ክለቦች ስለሚሰጥ ምታስመዘግቢያቸው ከሆነ ልጆቹን መጠቀም ትችላለች። በዛው ዓለም ዋንጫ ላይ ለምሳሌ ጊተንስን መጠቀም አይችልም፣ ምክንያቱም በዛው ዓለም ዋንጫ ላይ ለቦርሺያ ዶርቶሞንድ እየተጫወተ ስለነበረ አሁን ይህንን ተጫዋች ግን ከዓለም ዋንጫ ውጭ ነበር የነበረው። ከጁላይ 27 እስከ ጁላይ 3 ባሉት ቀናቶቹ ዝውውሩን አጠናቅቆ ተጫዋቹን ያስፈርማል። አሜሪካ በሚደረገው የዓለም ዋንጫ ላይ ፓልሜራስን ሲገጥሙ አርብ ለቅዳሜ ሌሊት ያኔ ጨዋታውን ያደርጋል ተብሎ ነው የሚጠበቀው። ይሄ ብራዚላዊ ተጫዋች እንግዲህ ቼልሲን መቀላቀል የፈለገው ከብራይተን ኤንሆ ቫልቢየን የመውጣት ፍላጎቱ የነበረው አንድ ለቼልሲ የመጫወት ጠንካራ ፍላጎት ስለነበረው 2 2026 ላይ የዓለም ዋንጫ አለ። ስለዚህ በትልልቅ ክለቦች በመጫወት አሰልጣኝ ካርሎ አንቸሎቲ ለብራዚል ብሔራዊ ቡድን የሚጠሩት ከሆነ ያንን እድል ለመጠቀም እንደሆነ በማሰብም ጭምር ነው። ስለዚህ የፔድሮ ቼልሲን መቀላቀል ቼልሲ በዚህ ክረምት እያስፈረማቸው ያሉ ተጫዋቾችን ቁጥር ይጨምረዋል። ከፔድሮ በተጨማሪ ደግሞ በነገራችን ላይ የጊተንስ ዝውውርም አልቋል። ቦሩሻ ዶርትሙንድና ቼልሲ ተስማምተዋል። የዓለም ዋንጫው ላይ ያለው ተሳትፎ ካለቀ በኋላ ተጫዋቹ የህክምና ምርመራ አድርጎ የቼልሲ ተጫዋች መሆኑ በይፋ ይነገራል ወይም ግልጽ ይሆናል ማለት ነው። ስለዚህ ቼልሲ እየተሳካለት ነው። በደንብ በደንብ በደንብ እየተሳካለት ነው ያለው። በዓለም ዋንጫው ላይ ሩብ ፍጻሜ ደርሷል። በፕሪሚየር ሊጉ ደግሞ በዘንድሮ የውድድር ዓመት ይዞ ከጨረሰው ቦታ እየተሻለ ምናልባትም የዋንጫ ተፎካካሪ መሆን የሚችልበትን እድል ይሞክራል ተብሎ ነው የሚጠበቀው እና አካሄዱ ያምራል። ቼልሲው በጣም የቼልሲ ተጫዋቾችን የሚያስፈርምበት መንገድ ከዚህ በፊት አድንቀን የተናገር ነው ነው ከሁሉም በላይ ግን ቼልሲ ተጫዋቾቹን ሲያስፈርም ገና በወጣትነት እድሜ ላይ ያሉ ተጫዋቾችን ነው፣ ሀያ አንድ ሀያ ሁለት ሀያ ሶስት እንደዚህ ያሉ ተጫዋቾችን ነው የሚያስፈርመው። በዛ ላይ ደግሞ የሰባትና የስምንት ዓመት ኮንትራት ነው የሚሰጠው። እስካሁን ድረስ ቼልሲ በዚህ በአካሄዱ ከገንዘብ አወጣጥ ጋር በተያዘ ጥያቄ አልተነሳበትም። ቅድም እንዳነሳ ነው ተነስቶበት ነበረ፣ ግን መክቶታል። አዎ፣ በቃ አካሄዱን በደንብ አጥንቶበት ነው የሚያከናውነው። ምናልባት ሌሎች ሪስኮች ካልመጡ በስተቀረ ተጫዋቾቹ እንደተባለው እንግዲህ በነዚህ በፈረሙባቸው አመታት በሙሉ ጥሩ አገልግሎት እየሰጡ ይቀጥላሉ ወይ የታየባቸውን ተስፋ ያስቀጥላሉ ወይ የሚለው ሌሎች ሪስኮችን ካላነሳን በስተቀረ አካሄዱ ግን ጥሩ ነው። ግን አንድ የሚነሳ ጥያቄ ያለው ይመስለኛል። ቼልሲ ላይ ሁልጊዜ ግንባታ ሊሆን ነው ወይ? አሁን የሆነ በቃ አንድ ወጥ የሆነ ፍሬም የምናውቀው ምርጥ አስራ አንድ የቼልሲ ተብሎ ቶሎ ቶሎ እማይለዋወጥ በዛ በብዙ ተጫዋቾች ነው የሚያስፈርመው። በዛ ላይ ደግሞ በጣም ብዙ ተጫዋቾች ያሉት ነው፣ የተትረፈረፈ ተጫዋች ያለው ነው ቼልሲ። መቼም ባለፈው ራሱ እንደምናስታውሰው በሚካፈሉባቸው ውድድሮች ላይ ከፕሪሚየር ሊጉ ውጭ ባሉት ውድድሮች ላይ በተለይ በዚህ በኮንፈረንስ ሊግ ላይ ማሬስካ እየጠቀሙት የነበረው ቡድን እኮ ሌላ ነው ተብሎ ሲገለጽ ነበር በፕሪሚየር ሊጉ ተጫውተው እማያውቁ በኮንፈረንስ ሊጉ ላይ ግን ብዙ ጨዋታዎችን ያደረጉ ተጫዋቾች ሁሉ ነበሩ። ያንን በደንብ አድርጌ ነው ማስታውሰው እና ይሄ በቃ አሁን የፊት ለፊት መልክ የምንለው ይሄ ምርጥ አስራ አንድ የሚባለውን ጉዳይ በተመለከተ መቼ ነው በቃ ይሄ አልቆ ተገንብቶ አልቆ የቼልሲ በቃ ይሄ ነው የምርጥ አስራ አንድ የሚባለው ነገር የሚመጣው የሚል ጥያቄ የሚነሳ ይመስለኛል። ሁልጊዜ እንደነዚህ አይነት ታዳጊ ተጫዋቾችን በማስፈረም የግንባታ አይነት ሂደቱ ላይ የበለጠ ያተኮረ ነው ተብሎ ስለሚገለጽ ነው። ግን ማሬስካ ተጫዋቾችን ቼልሲ የሚያስፈርምበት መንገድንም ሆነ የቼልሲን ተስፋ በተመለከተ ያው በጣም ጥሩ ሀሳብ እንዳላቸው እየተገለጸ ነው። አሁንም የፈረመው ይሄ ፔድሮ የተባለው ተጫዋች በነገራችን ላይ ብራይተን ራሱ ያስፈረመው ከዋትፎርድ ነበረ በሁለት ሺ ሀያ ሶስት አዎ በሁለት ሺ ሀያ ሶስት ነው ያስፈረመው። ያኔ ሲያስፈረመው ሰላሳ ሚሊዮን ፓውንድ ነበረ ያወጣበት። ተጠቅሞበታል። ከዛ በኋላ አሁን እንደሰማ ነው እንግዲህ፣ ለቼልሲ ደግሞ ሸጦታል ማለት ነው። ትርፍ አግኝቶበታል ተብሎ ነው። በዛ ላይ ደግሞ ለብራይተን ባደረጋቸው ሰባ ጨዋታዎች ሰላሳ ጎል ያስቆጠረ ተጫዋች ነው። ስለዚህ በጣም ጥሩ ጎል የማግባት ምድል ያለው ተጫዋች መሆኑን በደንብ አድርገን የምንረዳበት ይመስለኛል። ኤንዞ ማሬስካ አሁንም በዚህ በዓለም የክለቦች ውድድር ላይ የተሻለ ነገር ለማግኘት ጥረት የሚያደርጉ እንደሆነ ይታወቃል። ባለፈው ሁለት ጨዋታ ተቀጥተዋል። ከቤኔፊካ ጋራ ባደረጉ ጨዋታ ላይ ረጅም ሰዓት በፈጀው በተደጋጋሚ ሲቋረጥ በነበረው ጨዋታ ላይ ምንድን ነው እንደዚህ አይነት ነገር፣ ይሄ ቀልድ ነው እንዴ ምናምን ብለው አስተያየት ከሰጡ በኋላ እሳቸውም ያው የጨዋታ ቅጣት ተጥሎባቸዋል። ግን ባሉት ሂደቶች ቀጣይ የዓለም ዋንጫው ላይ ትልቅ ነገር በማምጣት ዋንጫውን ለማንሳት ጥረት እንደሚያደርጉ ነው የተገለጸው። እዛ ላይ ነው እንግዲህ ፔድሮ የሚገባው ማለት ነው፣ እዛ ላይ ነው የሚገባው። ግን የቼልሲ አካሄድ ግን አሪፍ ነው። አዎ አሪፍ ነው። አይ አሪፍ ነው። ወደ ሌላኛው የዝውውር ጉዳይ ደግሞ እንሂድ። የብራያን ቤሞን ጉዳይ በተመለከተ እንግዲህ በዝውውር አዘጋገብ፣ ዝውውር መረጃዎች ላይ በደንብ አጥርቶ በመናገር የምናውቀው ፋብሪዚዮ ሮማኖ፣ በነገራችን ላይ ፋብሪዚዮ ሮማኖ በሶሻል ሚዲያ ፕላትፎርሞች ላይ ነው አይደለም የሚሰራው፣ ግን ከዛ በተጨማሪ ደግሞ እነዚህ ሜንስትሪም ሚዲያዎችም ላይ በዌብሳይት ላይም ይገኛል ከዛ በጨማሪ ዩቲዩብም አለው እና በዛች በአጭር ጽሁፍ ትዊተር ላይ ወይም ኤክስ ላይ የሚያስቀምጣት ብቻ አይደለችም ያለችው እና የምንጮቹ መረጃ ብሎ አውጥቶታል። የብራያን ኤምቤሞንና የማንቸስተር ዩናይትድን ጉዳይ በተመለከተ አሁን እሱ ያወጣቸው ምስጢሮች ምንድን ናቸው? በፋብሪዚዮ ሮማኑ የወጡት የኤምቤሞን ዝውውር የተመለከቱ ምስጢሮች ምንድን ናቸው? ምንድን የሰማው እነማን ምን አሉት እነማን ምን ነገሩት የሚለውን ነገር እናንሳ። ፋብሪዚዮ ሮማኑ እንግዲህ የኤምቤሞ ማንቸስተር ዩናይትድን መቀላቀል አይቀርም የሚል አቋም ካላቸው ሰዎች መካከል አንደኛው ነው። ይሄ አቋም ሳስበው ሳስበው ብሎ የያዘው ወይም ደግሞ ምኞቱን የተናገረበት አቋም አይደለም። ይልቁንም ደግሞ በማንቸስተር ዩናይትድ ቅርብ ናቸው የሚባለው እንደነዚህ ያሉ መረጃዎችን ለፍብሪዝዮ ሮማኖ ነግረዋል የሚባለው እሱ ያለው አኮርዲንግ ቱ ማይ ሶርስስ ነው ያለው። ምንጮቼ እንደነገሩኝ ከሆነ ብሬንትፎርድና ማንቸስተር ዩናይትድ መካከል ስምምነት ላይ በጣም በቅርቡ ይደረሳል፣ ብሪያን ኤምቤሞ የማንቸስተር ዩናይትድ ተጫዋች ይሆናል ነው እናም የሚሉት ምንድን ነው፣ በዚሁ ክረምት በጣም በቅርቡ የብሪያን ኤምቤሞ ዝውውር ወደ ማንቸስተር ዩናይትድ እንደሚጠናቀቅ ኮንፊደንት ነኝ ብሏል። እርግጠኛ ነኝ ብሏል፣ ፋብሪዚዮ ሮማኖ። ሪቪል አረገ ነው የሚለው፣ ሚስጥሩን አወጣ፣ ተናገረ የሚል ነገር ነው የሚያስቀምጠው። እንግዲህ ቀያዮቹ ሰይጣኖች ማንቸስተር ዩናይትዶች ወደዚህ የ ፕሪሚየር ሊጉ ላይ የታወቀ የተረጋገጠ አቅም ያላቸውን ተጫዋቾች የሚፈልጉበት የውድድር ዓመት ሆኗል። ይሄ ለዛ ነው ከወልቭስ ማቴያስ ኩኛን የወሰዱት። አሁን ደግሞ ከብሬንትፎርድ ማንቸስተር ዩናይትድ ብራያን ኤምቤሞን ልውሰድ እያለ ያለው። ስለዚህ በ2024/25 ጥሩ ለየክለቦቻቸው የተጫወቱ የፕሪሚየር ሊጉ ልምድ ያላቸው ለአሞሪን ሲስተም እና ሀሳብ የሚስማሙ ተጫዋቾችን መውሰድ ላይ እነዛን መግዛት ላይ የበለጠ ትኩረት አድርገዋል። እዛ ላይ ነው ሀሳባቸውን ያሰረፉት ነው ስለዚህ ነው 62.5 ሚሊየን ለማቲያስ ኩኛ አውጥተዋል። ከዛ በተጨማሪ ደግሞ አሁን ኤምቤሞኒ ራሳቸው ሊያደርጉ የሚችሉት ታዲያ እነዚህ የማንቸስተር ዩናይትድ የመረጃ ምንጮች ለፋብሪዚዮ ሮማኖ ነግረውት እሱም እርግጠኛ ነኝ ብሎ የሚናገረው ነገር የማንቸስተር ዩናይትድና የብሬንትፎርድ ድርድር ብዙዎቻችን እንደምናስበው 62.5 ልስጣችሁና 65 አድርጉት በሚል የገንዘብ ማስጨመርና ማስቀነስ ላይ ብቻ ያተኮረ አይደለም ይላል ፋብሪዚዮ ሮማኖ ነው የሚለው ምንድን ነው? ከዚህ ባሻገር ያ ማለት ብሬንትፎርድ 65 እየጠየቀ ማንቸስተር ዩናይትድ 625 ይበቃል እያለ እየተመላለሱ እንደሆነ አድርጋችሁ አትውሰዱት ይላል። ይህንን ካለ በኋላ አንድ ነገር አስረግጬ መናገር የምፈልገው በጣምም እርግጠኛ የሚያደርገኝ ማንቸስተር ዩናይትድ የብሪያን ኤምቤሞ ዝውውር ወደ ኦልትራፎርድ እንደሚጠናቀቅ እርግጠኞች ናቸው ይተማመናሉ በጎ ስሜት ላይ ነው ያሉት። እናጣው ይሆን እንዴ የሚል የስጋት ስሜት በማንቸስተር ዩናይትድ ሰዎች በኩል የለም ነው። አሁንም ድረስ ገና ከብሬንትፎርድ ጋር ስምምነት ላይ ያልደረሱም እንኳን ቢሆን ኮንቨርሴሽኑ ወይም ድርድሩ እስከቀጠለ ድረስ ይሄ ድርድር ብሪያን ኤምቤሞን ወደ ኦልትራፎርድ የሚያደርሰው መሆኑን ይናገራል። ይሄንን የሚናገረው አሁንም ፋብሪዚዮ ሮማኖ ነው። ስለዚህ ኮንቨርሴሽኑ ቀጥሏል። የገንዘብ ልዩነታቸው በመካከላቸው ያለው 2.5 ሚሊዮን ነው ልዩነቱ። ብሬንትፎርድ 65 ጠርቷል ተብሏል። ማን ዩናይትድ 62.5 እያለ ነው ያለው። ይሄንን ካለ በኋላ ግን ማንቸስተር ዩናይትድ ይልና አሁንም ፋብሪዚዮ ሮማኖ ምንጮቼ እንደነገሩኝ ከሆነ ብሬንትፎርድ ይሁንልኝ ያለውን 65 ሚሊዮን ፓውንድ ለመክፈል በጣም በቅርቡ ያውንካችሁ ይላል ተብሎ ነው የሚጠበቀው ሶስተኛ ኦፈር ያቀርባል ተብሎ ይጠበቃል። ማንቸስተር ዩናይትድ ይህንን ሲያስቀምጥ አኮርዲንግ ቱ ማይ ሶርስስ ማን ዩናይትድ አር ፕሪፔርድ ቱ ኢምፕሩቭ ዛት ፕሮፖዛል ማሻሻል ላይ በቃ ዝግጁ ነው ማንቸስተር ዩናይትድ በቃ እዛው ችክል ብሎ አይቀርም። ስልሳ ሁለት ነጥብ አምስት ሚሊየን ያለውን ችክል ብሎ አይቀርም። ስልሳ አምስት ወይ ስልሳ አራት ወይ ስልሳ ሦስት ላርግ ብሎ ደግሞ ከብሬንትፎርድ ጋር ያወራል ተብሎ ነው የሚጠበቀው። ግን ለእኔ ጠቃሚው ነገር እዚህ ጋር የሚያወራው ነገር ነው ኢስ ኖ ጀስት አባት ዘ ነምበርስ 65 62 63 64 እያለ የምንጠራው ቁጥር አይደለም። ማንቸስተር ዩናይትድ ከቁጥሮቹ በላይ ቀጥሎ በሚዘረዘሩት ነገሮች ላይ የበለጠ ትኩረት ማድረግ ይፈልጋል። የትራንስፈር ፊው አንድ ነገር ሆኖ ሳለ ፔመንት ተርሙ እንዴት ይሁን ብሎ ማውራት ማንቸስተር ዩናይትድ ይፈልጋል። የዲሉ ስትራክቸር እንዴት ይሁን የሚለውን ማንቸስተር ዩናይትድ ከብሬንትፎርድ ጋር ማውራት ይፈልጋል። ኢንስቶልመንቱ እንዴት ይሆን፣ አከፋፈል፣ መጀመሪያ ስንት ልስጥህ፣ ሁለተኛ ስንት ልስጥህ፣ ሶስተኛ ክፍያ ይኑረው ወይ፣ አራተኛ ክፍያ ይኑረው ወይ፣ እሱን እንዴት ታደርግልኛለህ እንጂ ስልሳ አምስት ሲሆን እነዚህ ነገሮች ለማንቸስተር ዩናይትድ በጣም ወሳኝ ናቸው። ትራንስፈር ፊውን ብቻ አትዩ። ከዛ ጎን ለጎን መታየት ያለባቸው የዲሉን ስትራክቸር፣ ፔመንት ተርሙን፣ ኢንስቶልመንቱን፣ አድኦንስ እንዴት ናቸው? ምን ምን ሲሟላ ነው እነዛ ቦነሶች የሚሰጡት? ለብሬንትፎርድ ብዙ ጨዋታ ስለተጫወተ ነው ወይ ወይስ ለማንቸስተር ዩናይትድ ሲጫወት ማንቸስተር ዩናይትድ የሆነ ነገር አቺቭ ስላደረገ ነው ወይ? ወይ አሁን ጃው ፔድሮን ሲሸጥ ዋትፎርድ ሀያ በመቶ ሊወስዳደር ከትርፉ ላይ እንደዛ አይነት ነገር ይግባ ወይ እነዚህን ሁሉ ነገሮች ያወራሉ። ነገሩን ካከበደም የሚያከብደው በእነዚህ ጉዳዮች ላይ ክለቦቹ የሚኖራቸው ልዩነት ነው እንጂ ትራንስፈር ፊው አይደለም። ትራንስፈር ፊው ቀላል ነው ለማንቸስተር ዩናይትድ እና ማንቸስተር ዩናይትድ ኦል ዚስ ዲቴልስ በእነዚህ ጠናቃቀን የምንላቸው ነገሮች እያንዳንዷ ነገር ላይ እየሰራ ነው የሚገኘው። ይህንን ሰርቶ ሲጨረስ ማንቸስተር ዩናይትድ ከብሬንትፎርድ ጋር ስምምነት ላይ ይደርሳል። ምንጮቼ እናምናቸዋለሁ። ምንጮቼ በዝርዝር የነገሩኝ ነገር ማንቸስተር ዩናይትድ እነዚህን ነገሮች ብሬንትፎርድን ለማሳመን እያወጣ እያወረደ ነው የሚገኘው። ይህንን ብሬንትፎርድና ማንቸስተር ዩናይትድ ከጨረሱ በኋላ ምንም የቀረ ይሹ አይኖርም። ምክንያቱም ብሪያን ኤምቤሞ ማንቸስተር ዩናይትድን መቀላቀል ይፈልጋል። እንደውም ለቶተናምና ለብሬንትፎርድ በግልጽ ተናግሯል። አይደለም ወይ በብሬንትፎርድ ቆያለሁ፣ ከብሬንትፎርድ የምወጣ ከሆነ ግን ማንቸስተር ዩናይትድን ለመቀላቀል ብቻ ነው አለ። ሌላ ወዴት መሄድ አልፈልግም ብሏል። ስለዚህ ይሄ የማንቸስተር ዩናይትድን ስራ ቀላል ያደርገዋል ተብሎ ነው የሚጠበቀው። ይሄንን ማንሳት እንችላለን እንግዲህ 38 ጨዋታዎች ላይ የተጫወቱ ሀያ ጎል ያገባ 12.26 ኤክስፔክትድ ጎልስ ያሉት አሲስቱ ሰባት የሆነ በጣም ትልልቅ የሚባሉ የግብ ድሎችን 17 ጊዜ የፈጠረ በፎርም መለኪያ በውድድር አመቱ ተጫዋቾች በሚያሳዩት የፎርም መለኪያ በማህመድ ሳላህ ብቻ የሚበለጥ ተጫዋች ነው። ብሪያን ኤምቤሞ ማንቸስተር ዩናይትድ የሚፈልገው እሱም ደግሞ በማንቸስተር ዩናይትድ መጫወት እያለመ ያለው ይሄ በብሬንትፎርድ እና በማንቸስተር ዩናይትድ መካከል ያለው ትክክለኛው ነገር እነዚህ ናቸው። 65 አለ 62 አለ ምናምን የሚለው አይደለም። እነዚህ ነገሮች ላይ መስማማት ላይ ከተደረሰ ቁጥሩ ቢያድግም ማንቸስተር ዩናይትድ ኮንፈርተብል ሊሆን ይችላል ነው፣ ልክ ነው። ስለዚህ አካሄድ ላይ ነው አሁን አካሄድ ላይ ነው ማንቸስተር ዩናይትድና ብሬንትፎርድ እየተነጋገሩ የሚገኙት እንጂ የኤምቤሞ ማንቸስተር ዩናይትድን የመቀላቀል ጉዳይ ከዚህ በፊትም በተደጋጋሚ እኛም ስናነሳው ነበረ፣ የሚቀር አይመስልም። የሚጠበቁት አሁንም ከነገ በኋላ እንግዲህ እንደ አዲስ ትልልቅ ዝውውሮችን እንሰማለን ዜናዎችም ይወጣሉ ብለን ከምንጠብቅበት ጊዜ አንጻርም አንዱ የሚጠበቀው ኦፊሻል በሆነ መንገድ ሁለቱ አብረው የሚሰሩበት እድል ተፈጠረ ወይም ኤምቤሞ ለማንቸስተር ዩናይትድ ፈረመ የሚለው ዜና ሊሆን ይችላል። እስካሁን ያደረጋቸውን ዝውውሮች በተመለከተ ማንቸስተር ዩናይትድ ጥሩ አድናቆት ነው የተሰጠው። ባለፈውም ስናነሳ እንደነበረው ጉድለቱን በደንብ የለየና እነዛን የለያቸውን ጉድለቶች ደግሞ በደንብ ይሙሉልኛል ብሎ ያሰባቸውን ተጫዋቾች ነው ማንቸስተር ዩናይትድ ለማስፈረም ጥረት እያደረገ የሚገኘው። ከዛ ውጭ ግን ያው በእስካሁን ድረስ ባየናቸው የዝውውር ጉዳዮች ሊቨርፑል በጣም ጥሩ እንቅስቃሴ አድርጓል። እንደውም ለብቻው ከሁለት መቶ ሚሊዮን ፓውንድ በላይ አካባቢ ነው ያወጣው ተጫዋቾችን በማስፈረም ረገድ። ብዙ ገንዘብ ነው ሊቨርፑል ያወጣው። ከዚህስ በኋላ የሚጨምራቸው ነገሮች አሉ የሚለው የሚጠበቅ ነው። ምክንያቱም በዚህኛው የዝውውር መስኮት ለፍሎሪያን ቨርትስ ካወጣው ውጭ አንጻር ታይቶ የተለያዩ መረጃዎች እየቀረቡ ነበር እንደም ጠዋት ለአድማጮቻችን አስተያየት እንዲሰጡበትም በቴሌግራም ገጻችን ላይ ያስቀመጥ ነው ነገር ከዚህ በኋላ በዚህኛው የዝውውሩ መስኮት መቶና ከመቶ ሚሊዮን በላይ ያወጣሉ ተብሎ የሚጠበቁ ተጫዋቾች አሉ እና የትኞቹ ተጫዋቾች ይህንን ያክል ገንዘብ ሊከፈልባቸው ይችላል የሚለውን ጥያቄ አንስተን ነበር። እዛ ላይ የሰጡትን ማስተያየት በኋላ እንመለስበታለን። ግን የፍሎሪያን ቨርትስ መነሻን በማድረግ ብዙ ተጫዋቾችም አሁን ያንን ገንዘብ ሊወጣባቸው ይችላል ተብሎ እየተገለጸ ነው እና ሊቨርፑል አሁንስ ከፍተኛ ወጪ አውጥቶ ሌሎች ተጫዋቾችን ያስፈርማሉ ወይ? ለምሳሌ አሌክዛንደር አይዛክ ስሙ ከሊቨርፑል ጋር እየተያዘ ስለሆነ በዚ ያክል መንገድ ተጫዋች ያስፈርማሉ የሚለውም ከነገ ጀምሮ የሚጠበቅ ይመስለኛል። ከሚነሱት ነጥቦች አንጻር ስንመለከተው ነው። ማንቸስተር ሲቲ ከዚህ በኋላ ያን ያክል ብዙ ተጫዋች የማስፈረም ሂደት ውስጥ ተሳትፎ ላናየው እንችላለን የሚልም መረጃ አብሮ እየወጣ እሱንም ስንመለከት ነበር። በበቂ መንገድ ቡድኑ ተደራጅቷል ተብሎ እየታመነ ነው። ከዛ ውጪ ደግሞ ባለፈው ስናነሳ ነበር ራሱ ፔፕ ጋርዲዮላ ኮ ተናግሯል። እኔ ያን ያክል ብዙ ተጫዋች ያለበት ክለብ ውስጥ መስራት አልፈልግም ትቼ ነው የምሄደው ብሎ አስተያየት ሰጥቶ ነበር። ተጫዋቾች በብዛት ሲገኙ ምቾት አይሰጠውም። እና ያንን በጠባብ ስኳድ ነው ብቻ ስራውን መስራት የሚፈልገው ከዛ ሁኔታዎች አንጻርም ታይቶ ምናልባት ማንቸስተር ሲቲ ላይ ብዙ የምንመለከታቸው አዳዲስ ነገሮች ላይኖሩ ይችላሉ። እኔ መጪው የዝውውር ቀናት በተለይ ጁላይ ከገባ በኋላ ከነገ ጀምሮ ሞር የዝውውር ጉዳዩን የሚይዙት ማንቸስተር ዩናይትድና አርሰናል ናቸው ብዬ ነው የማስበው። ምክንያቱም አሁን ሊቨርፑል የማርክ ጉዌሂን ዝውውር ይጨርሳል። ምንም ጥያቄ የለውም። ሲቲ እንዳልሽው ስኳድ ዴፕዝ ላይ ብዙም ፍላጎት የለውም። ጋርዲዮላ የሮድሪ መመለስ ከረጅም ጊዜ በኋላ በጣም ኮንፈርተብል ሆነን እንድንጫወት አድርጎናል ብሎ እየተደሰተና እየተናገረ ነው የሚገኘው። ቼልሲ ምን ቀረው? አሁን ለዚህ ነው ማንቸስተር ዩናይትድ እና አርሰናል። ማን ዩናይትድ አንድ ተጫዋች እስካሁን በይፋ አስተዋውቋል። አርሰናል ከነገ ጀምሮ የተለያዩ ተጫዋቾችን ዝውውር ማጠናቀቁን ሊነግረን ይችላል ብዬ ነው የማስበው እና ከማክሰኞ አንስቶ የእነዚህ ክለቦች የዝውውር ተሳትፎ የበለጠ እያደገ የሚሄድ ይመስለኛል። ማንቸስተር ዩናይትድ ላይ የኤሚሊያኖ ማርቲኔዝ ምናልባት ቼልሲ በረኛ ላይ ሊገባበት ይችላል። ግን ማንቸስተር ዩናይትድ ኤሚሊያኖ ማርቲኔዝን ኦናናን ቢያንስ በውሰት መስጠት ይፈልጋል። ማንቸስተር ዩናይትድ ከእነሱ ጋር አብሮ እንዲቆይ በጣም በቃ በፍጹም ካልፈለጋቸው ተጫዋቾች መካከል አሞሪም ኦናና ሆኗል። አሁን እና ምናላሉ ማንቸስተር ዩናይትድ በኦናና ላይ ማርቲኔዝን ማምጣት በትልቁ አፕግሬድ ማድረግ ነው አለ ግብ ጠባቂያችንን ወይም የግብ ጠባቂውን ሚና ማሳ በተሻለ እጅ ላይ መውደቅ ነው ማለት ነው የሚል አስተያየት ሰጥተዋል። እኔ በዚህ በግብ ጠባቂ ፍለጋ ላይ ማንቸስተር ዩናይትድ የለያቸው ግብ ጠባቂዎች በሙሉ ከኦናና ይሻሉኛል። ኮስታም በጣም ይሻለኛል፣ ማርቲኔዝም ይሻለኛል። ከማርቲኔዝ ደግሞ ኮስታን የበለጠ መርጣለው ነው የፖርቶውን ግብ ጠባቂ ማለት ነው። እድሜው በጣም ትንሽ ነው። እውነት ለመናገር ደግሞ እኔ አሁን ለፖርቹጋል በዩኤፋ ኔሽንስ ሊግ ላይ የተሾው ከሆነ በጣም በጣም በጣም የሚገርም በረኛ ነው። ክሊንሺቶቹ በጣም ጥሩ ናቸው። የሚያድናቸው ኳሶች በጣም ጥሩ ናቸው። ራሱ አሞሪም የተሳተፈበት ዝውውር ነው። በነገራችን ላይ አንዳንዴ ለኃላፊነቱ ኃላፊነቱ ላለባቸው ሰዎች አለ ለምትታዩ ከአሰልጣኙ ከእነሱ ጋር ሊያወራ ይችላል አሞሪም ግን ይሄንን ኮስታ የሚባለውን የፖርቶን ግብ ጠባቂ ራሱ ራሱ ራሱ ተሳትፎበት ዋይዶንቹ ጆይናስ ብሎታል። ልጁም ካልሄድኩ ብሏል። እኔ ዘንድሮ ትንሽ ለየት ያሉብኝ ሁለት ነገሮችን ልንገርሽ። አርሰናል የሚፈልጋቸው በሙሉ አርሰናልን የሚፈልጉ ናቸው። ማንቸስተር ዩናይትድ የሚፈልጋቸው በሙሉ ማንቸስተር ዩናይትድን የሚፈልጉ ናቸው። አሁን ማንቸስተር ዩናይትድ ኖ ዩሮፒያን ኮምፒቲሽን አተ ኦል አደለም። ሁለት ሺ ሃያ አምስት ሃያ ስድስት ላይ ግን ስቲል ማርቲኔስ ቁጭ ብሎ እንደሞኝ የሚጠብቀው ማንችስተር ናይትድን። የማቲያስ ኩኛን ሰምተናል፣ ኤምቤሞን ሰምተናል። በቃ ማንችስተር ናይትድን ማልቀላቀል ከሆነ በብሬንትፎርድ ቆያለሁ፣ አልፈልግም ሌላ ማንም ጋ መሄድ። ዝም ብሎ አልገረማችሁም? ይሄ ነገር ለእኔ በጣም ስለገረመኝ ነው። እና በሚፈለጉት አርሰናልና ማንችስተር ናይትድ የበለጠ እየደመቀ ይሄዳል። ከእዚህ ጁላይ ላይ አብዛኛውን ስራ ሌሎቹ ሰርተውታል ብዬ ስለማስብ ነው። የቀሩ ትናንሽ ነገሮችን በቀሩት ጊዜያቶች ሊያደርጉ ይችላሉ። እንግዲህ አስቢ ከ200 ሚሊየን ፓውንድ በላይ አወጣች። ማነው ሊቨርፑል ግን ስቲል እኔ አሁን አሌክሳንድር አይዛክን አይ ዶንት ቲንክ አይመስለኝ ነው፣ አይ አይመስለኝም። ግን ምንድን ነው ገንዘቡ ማስፈራው የነ ዳርዊኑና የነ ሉዊዝ ዲያዝ ሽያጭ ቀላል አደለም። ትላንት በዩቲዩብ ገጻችን ላይ እንደነገር ነው። እሱን ሪኢንቨስት አድርጉት ብለው የክለቡ ባለቤቶች ከፈቀዱ ይችላል። ለምን አይችልም? እሺ፣ ሌሎች የዝውውር ጉዳዮችን ደግሞ በከሰአት በሚኖርን ፕሮግራማችን ላይ ሌሎች ተጨማሪ መረጃዎችንም ደግሞ እናቀርባለን። በያላችሁበት ቆይታችሁን ከእኛ ጋር እንድታደርጉ እንጋብዛለን። መልካም ጊዜ በጣም እናመሰግናለን። አብራችሁን ስለነበራችሁ በጣም በጣም ነው የምናመሰግነው። ደግሞ ኋላ ላይ አዳዲስ መረጃዎች ይወጣሉ። እነዚህን አዳዲስ መረጃዎች ይዘን በሸገር ስፖርት ዊዛ በበገደየ ዩቲዩብ ቻናላችን ላይ ዳግም እናገኛችኋለን። በያላችሁበት ሰላም ሁኑልን። ኢትዮጵያ ለዘለዓለም ትኖር።